እውቀታችን እንዳይወሰድብን እንዳይሰለብ፣ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካ ኡራኤል ወይም ድርሳነ ኡራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት፣ በሚጨነቁ ሰዓት ኡራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ኦራይል ቤተ ክርስቲያን ሄዶ አስቀድሰው ቆርበው ቅዳሴ ጸበል እንዲጠጡ ማድረግ። ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ ምንም ሲሉም የኦራይልን ጸበል እየጠጡ እቤታቸው ላይ ያድርጉ። የተጠመቁ በመልካ መልኩ መኖር እውቀትን ያሳድጋልም ያጸናልም። አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። የመርሳት ችግር ያስወግዳል። ሊያሰግዳል በርሜል ቅዱስ ጊዮርጊስ። በዚህ አጋጣሚ ልናገርም ፈልገው የአይምሮ ዝግመት ችግር ያለባቸው የሚጠል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ፣ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ እውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው። መልካ ሩፋኤል ነው የሚጸልየው፣ መልካ ሩፋኤል በቃ። በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካ መልኩ ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የሚገዛ የምትገዛ ወይም ደግሞ ሁሉ አማራሽን ገበያ ያታወጣት አይነት ነገር ከሆነን ያን ስሜት የሚያመጣው መንፈስ በመልካ መልኩ ነው የምንመታው፣ በድርሳኑ ነው የምንመታው። በጸ የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክት የራሱ የተሰጣቸው ነገር አለ። ጤንነታችሁም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል፣ ወንዶች ደም እያስቀመጣቸው ሊሆን ይችላል፣ ነስር እየነሰራቸው ሊሆን ይችላል፣ እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበክክ እያደረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባለል ሊቀ መላእክት ቅዱስ ገብርኤልን ጠሩት፣ መልካ መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን ሩፍ ማነው በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾሚ ያለው ተብሎ የተባለው ማን ነው ቅዱስ ሁሉም እኮ ዛር ያባረራሉ፣ ግን ይሄ ስልጣን ድርሻ አለው። ይሄ የራሳቸው እና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ትንትኑን የሚያወጣው ቅዱስ ገብርኤል። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን ሰላም እንዳይኖር ከተማን የሚበጠብጠውን ፍቅር እንዳይኖር እርጋታ እንዳይኖር ሁከት የሚያመጣውን እንዲሁም ደግሞ ከሱር ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን፣ የመነኮሳትን ስጋ ፍትወት ሲመጣባቸው ስክ ነው የሚያደርግላቸው የሚያበርድላቸው። በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስቶ እየቀሰቀሰ ዘጠኝ ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱ ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል ሚካኤል። አርመመ ወገብርኤል ተደመነ የሚለው ወረቡ ራሱ ሲወርቡ አባቶቻችን፣ ሚካኤል ታገሰ፣ ዝም ማለት ጸጥ ጣለ፣ አርመሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ማለት ነው። እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ፣ ምንድን ነው የሚካኤል ትልቁ በቃ፣ በጣም ለየት ያለ ባህሪው፣ መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተኪል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልካ ሚካኤልና ና በድርሳነ ሚካኤል በቁርባን ተጋብተው በተኪል ተጋብተው ቤት ውስጥ ብጥብጥ ብጥብጥ የሚያረጋቸው ሰው ካለ ያወቃችሁትም ሰው ይኖር፣ ያላወቃችሁትም ሰው ይኖር። አጋልጥም በሉት ከዚህ ቤት ማጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው። ቅዱስ ሚካኤል ባለበት ቦታ ላይ እርግት ፍሎ ደስ የሚል እንዴት ነው። አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸው አይደለም። በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ የዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው እውቀት ያለው ሰው እውቀቱ መንፈሳዊ የሆነ ምግባሩ ከእውቀቱ ጋር ከመንፈሳዊ ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካም ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካም ሚካኤል ጸልዩ ወይም ድርሳን ሚካኤል ጸልዩ። እንደገና ደግሞ ቅዥ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃበት ብዙ ትንስ ከገባችሁ መልካም ሚካኤል ጸልዩ፣ ሰከን ብዙ ማዳመጠን ትንሽ መናገርን ያስተምራል ይባላል። ቅዱስ ሚካኤል ስትናገሩ ድምፀታችሁ እራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላል እና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤልን ጸልይ ሌላው ደግሞ በሕይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ፣ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ። መልካ ራጉኤል በሕይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አርጎ እንድንቀበለው አድርጎ፣ የማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት፣ ከእግዚአብሔር የመጣ ከሆነ እንድትበረቱ፣ ካልደፈረ ሳይጠራም የሚያስብል ነገር ከመጣባችሁ፣ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት ሌላው መልካ ሩፋኤል ነው ማነው መልካ ፋኑኤል ነው ቅዱስ ፋኑኤል ምን ያደርጋል መሰላችሁ እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት ለታረዙ ሰዎች እንድታለብሱ የታሰሩት እንድትጠይቁ ምስኪኖችን እንድትረዱ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ ኑሯችሁ ሀሳባችሁ ሁሉ ከእነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን የማታስቡ ከሆነ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ፣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው? ተወስዶ ይሆን? እንዴት? ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል? ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበት አበላላችሁ፣ ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደረጉታላችሁ። የቤታችንን በቤተመቅደስ በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልኮ የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው የማያውቃቸው ስዕላቸውን ብዙም አታውቋቸውም። አንድ ሰአሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ የተወረወረቃ ሲመጣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው። እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩ ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። መስሪያ ቤት ለምሳሌ ስራ አስኪያጁ ድርጅቱን የከፈተው ጨርቃ ጨርቅ ፋብሪካ ከሆነ ድርጅቱ የሰራው ጨርቃ ጨርቅ ፋብሪካ ልብሱን የምትገዙት ከስራ አስኪያጁ አይደለም። ስራ አስኪያጁ ድርጅቱን የሚያስተዳድረው እንደ ስራ አስኪያጅነቱ ዋና ዋና ስራዎችን ነው። ከስር ግን ዲስፕሌይ ይኖራል ሰርቶ ማሳያ ሱቅ ይኖራል። ከዛ ጨርቁን የሚቆራርጥ ይኖራል፣ የሚያጠብ ይኖራል፣ ምናምን ማሽኑን የሚጠግን ይኖራል። እያንዳንዱ ነገር የሚሰራ የፋብሪካውንም ስራ የሚሰራ አለ። ከዛ ልብሱ ከተመረተ በኋላ ወደ ሕዝብ ደግሞ የሚያደርስም አለ። ልክ እንደዚያ መላእክቶችም የእግዚአብሔር እንደ ራሴ ስለሆኑ እግዚአብሔር ምን እንደሚያስብ ምን እንደሚፈልግ ለሰው ባለው መጠን እና ለመላእክት ባላቸው የፍጡርነት መጠናቸው ልክ ይረዱታል እና መጥተው ያግዙናል ሳያዛቸውም የእግዚአብሔር እንደራሴ ሆነው ሰርተው ይሄዳሉ። ለምን ቅንዓትም ስለሆነ ነው። እግዚአብሔር ሲሰደብ፣ እግዚአብሔር ሲወቀስ፣ ወይም ቤተ መቅደሱ ሲቆሽሽ ማየት ስለማይፈልጉ ቀጥተው የሚመለሱበት ጊዜ አለ። ነቢዩ ዘካርያስን ታውቁታላችሁ። ማነው? ካህኑ ዘካርያስ። ካህኑ ዘካርያስ የመጥቡቅ ዮሐንስ አባት ማለት ነው። ወንድ ልጅ ትወልዳለህ፣ ኤልሳቤጥ ሚስትህም ትወልዳለች ሲለው ጊዜ አላምን ሲል አንደበቱን ዘጋው ይላል አንደበቱን ዝጋው አልተባለም። ሂድና አብስሮን የተባለው ግን አንደበቱን ዘግቶ ይህን እስክታይ ድረስ አንደበትህ ይዘጋል፣ ልጁ ሲወለድ አንደበት ይከፈታል ብሎት ነበር። ተከፈተ። ስለዚህ ሊያበስር መጥቶ በዛውም የራሱን ስራ ሰርቶ የሚሄድበትም ጊዜ አለ። የግዴታ እግዚአብሔር ያዘዘው ብቻ አለ። ለምሳሌ ይቅር አይልምና አታስመርሩት የተባለው ለምንድን ነው? በራሱም መንገድ ስለሚሄድ ነው። መላእክቶች ነጻ ፈቃድም ስላላቸው ነው። ቅዱሳን ስለሆኑ የእግዚአብሔር እንደራሴዎች ናቸው የእግዚአብሔር ምድራቾች ከሆኑ ደግሞ እግዚአብሔር ምን እንደሚፈልግ ያውቃሉ። እንደ መጽሐፍ ቅዱስም ህግም ይሄዳሉ፣ እንደ ፍቅር ህግም ይሄዳሉ። አንዳንዴ ፍቅርን አስበልጠው ከህጉ ውጪ የሚሄዱበት ጊዜ አለ። ከተጻፈው አልፈው ፍቅርን ብቻ አሳይተው የሚመለሱበት ጊዜ አለ። እንደዚህም ይደረጋል እ ብላችሁ የምትሉት ከተጻፈው ውጪ ሆነው መላይቶች የሰሩትን ስራ ብዙ ቦታ አንብበናል። እና ይህን የመሰለ ገጠመኝ ስለተማማረን የአምላካችን ስም የተመሰገነ ይሁን ዛሬ በጣም ብዙ ነገር ባወራም ትንሽ ፍሬ ነገር ሊያዛችሁ ተስፋ አደርጋለሁ። ሰላም ነው።